ተመልሰናል፣ አድማጮቻችን ዛሬ የሚደረገውን የፕሪምየር ሊግ ጨዋታ እንመልከት። የመርሲሳይድ ደርቢ በአንፊልድ ይደረጋል። ሊቨርፑል ከኤቨርተን የሚያደርጉትን ጨዋታ እንመልከት። በዋንጫው ፉክክሩ ቀደም ሲል እንዳነሳ ነው፣ የተለየ ለውጥ ሊያመጣ የሚችል ጨዋታ አይደለም። ግን ደግሞ ሁለቱ ክለቦች መጨረሻ በጉዲሰን ፓርክ በተገናኙ ጊዜ ትልቅ ፍልሚያ ነበረ በሁለቱ ክለቦች መካከል፣ በውጤትም ከዛ ውጭ ግን በስሜትና ከሜዳ ውጭ በነበሩትም ነገሮች ድብድቦችንም የተመለከትንበት ደርቢ ነበረ። በእንግሊዝ ካሉ ትላልቅ ደርቢዎች መካከል አንዱ ነው። ምንም ጥያቄ የለውም ከእንግሊዝ ትልልቅ ደርቢዎች መካከል አንደኛው ነው። በተለያዩ ዘመናት የተለያዩ ስሜቶች የተስተናገዱበት ነው። በጣም ፋሲኔት ከሚያደርጉኝ የደርቢ ታሪኮች አንደኛው የመርሲሳይድ ደርቢ ነው። ያው ሊቨርፑል ኤቨርተን ስለነበር ማለት ነው በፊት ከዛ ውስጥ ነው የወጣው። ሶ ከመነሻው ጀምሮ በክለቦቹ ታሪክ ውስጥ የነበረው ውጣ ውረድ እና በዚህ ጨዋታ ላይ ደግሞ አይ ቲንክ በፕሪሚየር ሊግ ብዙ ቀይ ካርድ የሚታይበት ጨዋታ የእኛው ቀይ ካርድ ብዙ ቀይ ካርድ ባለፈው የነበረውም ጨዋታ የዛው ቀጣይ ክፍል ነው የነበረው። ያው የመጨረሻው የጉዲሰን ፓርክ ጨዋታ ስለነበር ከሌሎቹ የመርሲሳይ ደርቢዎች፣ በጉዲሰን ፓርክ ከተደረጉት ደርቢዎች ሁሉ ልዩ ስሜት ነበሩ። ወደ አዲስ ስቴዲየም በሚቀጥለው የውድድር ዘመን ስለሚሄድ መጨረሻ ላይ የተቆጠረው ጎል፣ ከጎሉ መቆጠር በፊት የነበሩት የዳኝነት ሁኔታዎች፣ በኋላ አርንስሎትን ያስቀጣው እሰጣ ገባ የአብዱላይ ዱኮሬና የከርትስ ጆንስ ከአቻነቱ ጎል በኋላ የነበረው ጥል በጣም ድራማዊ ነበር እና አሁን ደግሞ ሌላ ጨዋታ ይደረጋል። ከዛ አቅሷ ሽንፈት በኋላ ነው ዛሬ ሊቨርፑል ጨዋታውን የሚያደርገው። ከዛ ኒውካስል ጨዋታ በኋላ ለመጀመሪያ ጊዜ የሚደረግ ጨዋታ ነው። እኔ እንደው ከጨዋታው ይልቅ ሊቨርፑል በሁለት ስሜቶች ውስጥ ተይዞ ወደ መጨረሻዎቹ ሳምንታት እየደረሰ ያለ ይመስለኛል። እነዚህ ክለች ዊክስ የሚሏቸው የመጨረሻዎቹ ሳምንታት ሁለት ስሜቶች ያሏቸው ናቸው። አንደኛው ዋንጫ የማሸነፍ ኤክሳይትመንት አለ። ሊቨርፑል ፕሪምየር ሊግን በ35 ዓመት ሁለት ጊዜ ብቻ ነው ያሸነፈው። ለሁለተኛ ጊዜ ነው የሚያሸንፈው፣ ካሸነፈ የሚያሸንፍ መሆኑ ግልጽ ይመስለኛል። አንድ ጊዜ ነው ከዚህ በፊት ፕሪምየር ሊግ ተብሎ ከተጀመረበት ጊዜ ብቻ ደግሞ ከሆነ ምንቆጥሮ ያሸነፈው አንድ ጊዜ ብቻ ነው። ያኔ ደግሞ ኮቪድ ስለነበር 99 ነጥብ ይዞ የጨረሰ ውብ ቡድን ክሎፕ ቢገነቡም፣ ግን ከደጋፊዎቻቸው ጋር ድላቸውን ማክበር አልቻሉም። የሆነ የጉድለት ስሜት አለው ያስይዝን በቡድኑ ብቃት አይደለም። የሚገርም ቡድን ግን ከደጋፊዎቻቸው ጋር እዛ ላሉት ደጋፊዎች ደግሞ አብሮ ደስታ ማክበር ደግሞ ይህን ያህል ረጅም ጊዜ ከዋንጫ ርቆ ለቆየ ቡድን ሚኒንግፉል ሀያኛቸው ነው ደግሞ ይሄኛው ፕሪሚየር ሊግ የሚገባውን ቡድን ነው። አመቱን ሙሉ አንድ ጨዋታ ብቻ የተሸነፈ አንድ ጨዋታ ብቻ በኖቲንገም ፎረስት ብቻ የተሸነፈ የዚህኛው የሳምንቱ አጋማሽ ጨዋታዎች ከመደረጋቸው በፊት የ12 ነጥብ ርቀት ከተከታዩ ያኖረ ቡድን ነው። አሰልጣኙ አንዳንድ ጊዜ ቡድናቸው የተጫወተበት መንገድ እሳቸውንና የእሳቸውን የቡድናቸውን ጥንካሬ ጨዋታ ከመቆጣጠር ጋር ቴምፖ ከመመጠን ጋር ቢሆንም ግን ደግሞ ሻምፓኝ እግር ኳስ የተጫወቱባቸው አንዳንድ ጨዋታዎች ደግሞ ነበሩ ከእነዚህ ሻምፓኝ ፉትቦሎች አንደኛው ለምሳሌ ከቶተናም ጋር የተጫወቱት ስድስት ለሶስት ያለቀው ጨዋታ ሲቲን ሁለት ለዜሮ ሲያሸንፉ የመጀመሪያ አጋማሽ እግር ኳሳቸው ሌሎችም ጨዋታዎች የማይረሱ ውብ እግር ኳስ የተጫወቱባቸው ጨዋታዎችም ደግሞ አሉ አሰልጣኙን የበለጠ ጨዋታ ከመቆጣጠር ጋር ብንወስዳቸውም ግን አንዳንድ ደግሞ የሚገርሙ ፐርፎርማንሶችም ነበሯቸው። ከፕሪሚየር ሊጉ ምርጥ የተከላካይ መስመር መካከል አንደኛው ነው። የፕሪሚየር ሊጉ ምርጥ አታኪንግ ቡድን ነው። በግለሰብ ደረጃ የተሻሻሉ ተጫዋቾች አሉ። ሳላህን ሳይቀር ግን ራፈንበርክ፣ አሌክሲስ ማካሪስተር፣ ሌሎችም ተጫዋቾች አሉ። በግለሰብ ደረጃ በጣም ጥሩ ሲዝን ያሳለፉ አሉ እና ሊቨርፑል ኦፍኮርስ የሚገባው ሻምፒዮን ምንም ጥያቄ የለውም። ይህንን አመት ባሳዩት ኮንሲስተንሲ የሚገባው ቡድን ነው። እንዲያውም በታየው ተስፋ ምክንያት ከአንድ በላይ ዋንጫ የሚያሸንፍ ቡድን መስሎ ቆይቷል። አሁን የባለፉት ሁለት ሽንፈቶች ሁለት ሽንፈቶች ብቻ አይደሉም። ሽንፈት ሁሉ እኩል አይደለም። የፔዥ ሽንፈት ከቻምፒየንስ ሊግ የሚያስወጣ ስለሆነ፣ የኒውካስል ሽንፈት ዋንጫ የሚያሳጣ ስለሆነ ዝም ብለው ሽንፈቶች አይደሉም። እንዲሁ ዝም ብሎ የሲዝን ስታቲስቲክሱን ስታ የፔስቬያ ሽንፈትም ሽንፈት ይባላል። በቤንች በስምንተኛ የቻምፒዮንስ ሊግ ጨዋታዎች የተሸነፉበት ይሄኛው፣ ግን ያው ሌላ የዋንጫ ተስፋን የሚቀማ ሽንፈት ነው። ግን ደግሞ አንሰርቴንቲ ደግሞ አለ። ሊቨርፑል ቤት ውስጥ ብዙ ጊዜ የማየው ነገር ነው ይሄ። ለዋንጫ እየተንደረደረ ያለ ቡድን በአስራ ሁለት ነጥብ እየመራ ያለ ቡድን መቼ ነው ሻምፒዮን ምን ሆነ የሚል ቢልድ እያደረገ ያለ ኤክሳይትመንት ነው ብዙ ጊዜ የሚኖር። በዛው ልክ አንሰርቴንቲም አለ። ምንድን ነው የሚሆነው ቀጥሎ ሊቨርፑል የሚል ስጋት አለ። ምክንያቱም የቡድኑ ሶስት ቁልፍ ተጫዋቾች እስካሁን ድረስ ውላቸውን አላራዘሙ። የሶስት ወር ኮንትራት ብቻ ነው የሚቀራቸው። አንደኛው ትናንት ስናነሳ እንደነበረው የዝውውር ጉዳይ አለቀ ተብሎ በክለቡ ይፋ እስካልተደረገ ድረስ አያልቅም። ጄራርድ ቼልሲ ገባ ተብሎ ሲታጠፍ አስታውሳለሁ። አለቀ ተብሎ የአቋም ለውጥ ሲያደረግ ብዙ የሚወሩ ነገሮች አሉ። ለምን የአቋም ለውጥ አላደረገም የሚለውን በተመለከተ ክለቡና ከተማውን ስለሚወድ ይመስለኛል። ግን ያኔ እነ ቢቢሲ ሳይቀር ዘግቦት ነበር። እኔ ያኔ ቢቢሲ ፋይፍ ላይፍ ሰማ ነበር። በየቀኑ ቢቢሲ የስፖርት ቡሌቲንስ የሚሏቸው ነበር። እነሱን ሰማ አልቋል ተብሎ ነበር። ሶ ይለያያል። ይሄኛው ፍሪ ኤጀንት ነው። ያኛው ውል ነበረው። ግን ዝውሮች እስኪያልቁ ድረስ አያልቁም። እስኪጠናቀቁ፣ ይፋ እስኪሆኑ ድረስ አለቀ አይባልም። ግን ምልክቶቹን ዝንባሌዎቹን ካየሽ አዲሱ የሪያል ማድሪድ ተጫዋች መሆኑ አይቀርም። እንዲሁም አንዳንዶች በተሰጠው ሪያክሽን ተደናግጧል ሁሉ ይላሉ። ይህ እንደ ከሃዲ ነው የተቆጠረው። ከዛ በኋላ ሌሎቹም ሁለት ተጫዋቾች አሁን ሰሞኑን በሚወጡ ሪፖርቶች አዲስ ውል መፈረማቸው እንደማይቀር ምልክቶች ቢኖሩም ወይም ይፈርማሉ የሚል ተስፋ ቢኖርም እነሱም ቢቆዩ ሊቨርፑል መጠነኛ እንደገና መልሶ ግንባታ የሚፈልግ ነው። ለዚህ ነው አሁን አዲስ ዘጠኝ ቁጥር አዲስ የግራ መስመር ተከላካይ አዲስ የመሀል ተከላካይ መጨመር አለበት። ሊቨርፑል በትንሹ እነዚህ ቦታዎች ላይ ተጫዋች መጨመር አለበት። ግን አማካይ ደግሞ አሰልጣኝ የሚፈልጉ ነበር። ባለፈው እንደምናውቀው ዙቢሜንዲ እሱን ይዘሉታሉ አላቅም። ስለዚህ በእንደዚህ አይነት ሁለት ስሜቶች ውስጥ ነው ያሉ ሪቻርድ ሂውዝ እና ማይክል ኤድዋርድስ ከዚህ በኋላ ምን ያደርጋሉ? ቡድኑን እንዴት ይገነቡታል የሚለው ጉዳይ መልሰው እንዴት ይገነቡታል። የፈረሰ ቡድን አይደለም ግን ኦቪየስ ጥያቄዎች አሉ። በተለይ ፓሪስና የኒካስል ሽንፈት የበለጠ እነዚያ ድክመቶች ላይ አብርተው አሳይተውናል። ሶ ሶሉሽን የመፈለግ ችግር አለ። ግን ለሶሉሽን የመፈለግ ደግሞ ሁለት በሙያ ውስጥ ያሉ ምርጥ ባለሙያዎች እነዚህ ናቸው በዚህ መስክ። ማይክል ኤድዋርድስ ይሄንን የሊቨርፑል ኢምፓየር በመገንባት እነዚህን ሁለት አሰልጣኞች በመቅጠር እነዛን ሁሉ ብዙ የሚደነቁ ዝውውሮች በመፈጸም የሚከበሩ ሰው ናቸው። ሪቻርድ ዩዝም ልክ እንደዚሁ በቦርንመዝ የሚደነቁ ናቸው። ምን ያደርጋሉ ከዚህ በኋላ የሚለው በጣም ወሳኝ ነው። ኢቨን ቢቆዩም ሁለቱ ተጫዋቾች ሶስቱም ቢቆዩም አለ አንዳንድ መገንባት ያለባቸው ወይ መሟላት ያለባቸው ድክመቶች አሉበት ቡድኑ። አሰልጣኙ በጣም ለሁሉም ሰው ከተጠበቀው በላይ የሆነ እድገት አሳይተዋል። አሁን እንዲያውም በሊቨርፑል በኩል የሚባለው የመጀመሪያ ሲዝናቸው ስለሆነ እንደው ኤሊት አሰልጣኝ ብሎ መመደብ መቸኮል ይሆናል። ገና አዲስ ሲዝን ግን እንደ ኤርሊ ኢምፕሬሽን ካየ ነው በብዙ ጨዋታዎች ላይ ይሄማ የስሎት ውጤት ነው የምንላቸው ብዙ ጨዋታዎች ነበሩ። የእሳቸው ለውጦች፣ የሰው ይሁን የታክቲክ ለውጦች ለሊቨርፑል ውጤት ሲያመጡ አይተናል። እና አሁን በጥቂት ጊዜ በአውሮፓ ካሉ በጣም በጥቂት ቁጥር ከሚጠቀሱ ኤሊት አሰልጣኞች አንዱ ተብለው በዓለም ላይ በአውሮፓ ካሉ አሰልጣኞች መካከል ይቆጠራሉ። አንዱ ትልቁ ችሎታቸው ተጫዋቾች ማሻሻሉ ነው። እንደዛ ከሆነ በክሎፕ ቡድን ነውና ይሄንን የዋንጫ ላይ ያመጡ የተቃረቡት ደግሞ የራሳቸው የራሳቸው ቡድን ደግሞ እንዲገነቡ እድል ሊሰጣቸው ሪዋርድ ሊደረጉ ይገባል የሚሉ ደግሞ ሰዎች አሉ። በቃ የክሎፕን ቡድን ፊት ለማድረግ የሞከሩት አሁን አንዳንድ ጥረቶች እየተደረጉ ነው። ሚሎዝ ኬርኬዥ አይቀርም እየተባለ ነው። ዮሬል ሀቶ የሚባለውን የአያክስ ተጫዋች ይፈልጉታል። በጣም ጥሩ ተስፋ ያለው ተጫዋች ነው። ደግሞ እንደምታቂው ሌላ ክለብ ለመግዛት እየሞከሩ ነው። ፔድሮ ማርኬስ የሚባል በአውሮፓ ያሉ ዴታ ድሪቭን በሆነ መንገድ ለሊቨርፑል የመልታዊ ክለብ ሞዴል የሚጠቅሙ ክለቦችን እየፈለገ ነው ማላጋ ተብሏል። ማላጋን ፔጂ የሚፈልገዋል ይባላል። ስለዚህ በሊቨርፑል ቤት ውስጥ እንዲህ አይነት ስሜት አለ ኤክሳይትመንቱ አለ ዋንጫ ለማንሳት ያለ ኤክሳይትመንት፣ ግን ደግሞ እርግጠኝነት የጎደላቸው አንዳንድ ነገሮች አሉ። ግን እነዚህ ሊለቁ የተቃረቡ ተጫዋቾች ብቻ ወይም ውላቸው ሊጠናቀቅ የተቃረቡ ተጫዋቾች ብቻ ሳይሆኑ፣ በአንዳንድ ስፍራ ለምሳሌ ማጥቃቱ ላይ ዲዮጎ ዦታን እና ኑኜዝን በተመለከተ አሁን መጨረሻው መሆን አለበት የሚሉ ደጋፊዎች አሉ። ሌላ አስተማማኝ ዘጠኝ ቁጥር ማምጣት አለብን። ሳላህ በዚህ አመት ስልሳ አራት ፐርሰንት በሚሆኑት የሊቨርፑል ጎሎች ላይ ተሳትፏል። ስልሳ ዘጠኝ ጎል ነው ሊቨርፑል ያስቆጠረው፣ አርባ አራቱ ላይ ተሳትፏል። ይሄ ዲፔንደንስ አያዛልቅ ነው። የእሱ አለመጎዳት ነው ለሻምፒዮንነት እንደዚህ ያስጠጋን የሚልም ስሜት ስላለ በሁለቱ ድብልቅ ስሜቶች ውስጥ ሆኖ ይህንን መርሲሳይድ ደርቢና የተቀሩትን የፕሪምየር ሊግ ዘጠኝ ጨዋታዎች ያደርጋል። አሁ ዛሬ ምሽት የሚደረገው ጨዋታ በሁሉም ነገር የሚጠበቅ ይሆናል። ሊቨርፑል በተለይ ደግሞ ትናንት አርሰና ማሸነፉን ተከትሎ ዘጠኝ ነጥብ ሆኗል። ያንን የአስራ ሁለት ነጥብ ልዩነትን መልሶ ለማግኘት በሊቨርፑል በኩል የሚደረግ ጨዋታ ነው። አድማቻችን የነበረን ቆይታ ሜንን ይመስል ነበር። አራዳፌም ሌሎች ፕሮግራሞች ወደ እናንተ ምርሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።